መአል ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን ዘመኑ ጊዜው የኛ ነው የሚል ሰምቻ ጊዜው የኛ ነው ምን አይነት ጊዜ የሞት የመከራ የስደት እኔም እፎይ ነኝ እኔም እፎይ ነኝ እኔም እፎይ ነኝ እኔም እፎይ ነኝ እኔ እፎይ ነኝ እኔም እፎይ ነኝ። እንዳትፈራ እፎይ፣ እንዳትፈራ እንዳትፈራ እፎይ። እፎይን ማንም ሰው እንደዚህ መንካት አይችልም። እፎይን ሊገሉት እየፈለጉ ነው የምትሉ ሰዎች እፎይን እኮ ማንም ሰው እሱ መንካት አይችልም እኮ ምክንያቱም በእነዚህ ሁለት ልጆች ላይ ፍትሐዊ ነገር እየሆነ ነው ብላችሁ ታምናላችሁ። ይህንም ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሀቅ ግን ለእውነት የቆማችሁ በደንብ አዳምጡ። በጥላቻ ንግግርም ይሁን በተግባር የተበደልን እኛ እያለን በዳይ ግን ከሳሽ ሆኖ መንቀሳቀሱን አሁንም ቀጥሎበታል። በነ እፎይ የወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። ነገር ግን ሰላም፣ ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ። እኔ አለሁ እግዚአብሔር ይመስገን። ላይ ያላችሁ በሰላም መክርስቶስ ይብዛልኝ ዛሬም በአዳዲስ መረጃ ተመልሼ ያመጥቻለሁ። ብፁዕ አባታችን ብፁዕ አቡነ ጴጥሮስ ዝምታቸውን ሰብሯል። ወቅታዊ የሆነ መግለጫ ሰጥተዋል። እንዲሁም ወጣቶች በዛኛው ቤት ያሉ ከእውነት ጎን መቆማቸውን ቀጥለዋል ማለት ነው። ሰፋ ያሉ ነገሮች አሉ። እጅግ አሳሳቢ የሆኑ ጉዳዮችም ተነስተዋል። ሁላችሁም ይህን ቪዲዮ ላይክና ሼር በማድረግ ጀምሩት። ቀጥታ ቀዳሚ ወዳደርኩት ቪዲዮ ወስዳችኋለሁ። ተከታተሉኝ። በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንም ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሀቅ ግን ለእውነት የቆማችሁ በደንብ አዳምጡ። በደንብ ማለት ነው። ይሄ እፎይ ይባላል። ይሄ አስረስ ይባላል። ይሄ የኦርቶዶክስ እምነት ተከታይ፣ ይሄ የእስልምና እምነት ተከታይ። በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነቢያችንን ነካ በጣም የምንወዳቸውን የምናከብራቸውን፣ የምንሳሳላቸውን ነቢይ ክብር ነካ ብላችሁ ያው እየደረሰበት ያለውን ነገር ሁላችን የምናውቀው ነው። በተቃራኒው ደግሞ እዚህ ጋር አስረስ ይባላል የእስልምና እምነት ተከታይ ነው። ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ፣ እዚ ጋ ነብያቸው፣ እዚ ጋ ደግሞ አምላካቸው። ከዚህ ካደረጉት ነገር አንጻር ደግሞ ምንድን ነው እየደረሰባቸው ያለው ነገር ካልን በጣም ስላሳዘነኝ ነው ይህን ቪዲዮ የሰራሁት። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳ እፎይን ለጠቆመ ያለበትን ላሳየ እስከ 400 ሺህ ብር ሽልማት እንዳለው እየታወጀ ነው። ምን አድርጎ የእስልምና እምነት ተከታዮችን ነቢይ ክብር ነካ ተብሎ፣ ይሄ ደግሞ በጣም የሚገርሞ በሰላም እየኖረ ነው። ምን አድርጎ የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮችን በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋሕዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት፣ በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ ሦስት ቤተ እምነቶች ውስጥ ባሉት የእምነት ተከታዮች፣ በቢሊየን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይህንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሏል በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነቢ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋር ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በሶስት ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝማላችሁ ነው? እኔ ጥየቀኝ። ነቢይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝማላችሁ ነው? ለንጽጽር እንኳ ቢቀርብ እፎይ የሰደበ ወይም አንቋሸሸ የተባለው የእነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታደርጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼር እና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ። ለወንድማችን እግዚአብሔር ያክብርልኝ ማለት ወዳለሁኝ ሚዛናዊ የሆነ ንግግር ሚዛናዊ የሆነ ጥያቄ ነው ያነሳው ወንድማችን አንድ ተጨማሪ ቪዲዮ እንስማንና ወደ ብፁዕ አባታችን ብፁዕ አቡነ ጴጥሮስ እንሄዳለን ቴዶ ዘርፋኤል አንዳንድ ሀሳቦች ይዞ መጥቷል እሱን አድምጠን እንመለስ በጥላቻ ንግግርም ይሁን በተግባር የተበደልን እኛያለን እያለን በዳይ ግን ከሳሽ ሆኖ መንቀሳቀሱን አሁንም ቀጥሎበታል በነፎ ወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው ነገር ግን የቅድስት ቤተክርስቲያናችን የበላይ አካል እስካሁን ድረስ ዝምታን መምረጡ የሚያስተዛዝብ ሆኗል። የበላይ እኛ ታተን እናውቃለን? እንዴ እኛ ስንፈልጋችሁ ለምን እናጣቸዋለን? እኛ ከአባቶቻችን አንበልጥም፣ አባቶቻችንንም አናዝም። ነገር ግን አባቶቻችንን እንጠይቃለን፣ እንሞግታለን። አባቶቻችን ሆይ በብዙ የቤተ ክርስቲያን ሰቆቃና መከራ ውስጥ ልናገኛችሁና ልትመሩን ያልቻላችሁት እንዲሁም ደግሞ አቅጣጫ የሚሰጡና የሚያበረታቱ ንግግሮችን ከእናንተ ያላገኘንበት ምክንያት ምን ይሁን? ነገሮች ይህን ያህል ውርጅብኝ ሆነው ሲወርዱብን እናንተን ከሜዳው ላይ ለምን እናጣቸዋለን? በሻሸመኔ ኦርቶዶክሳውያን ከመገደል አንገታቸውን እስከ መድፋት ድረስ መላ ቅጥ አጥቶባቸው ነገር ሁሉ ቀን ሲደፋባቸው እናንተን ቦታው ላይ አላገኘናችሁም። የቅበት ኦርቶዶክሳውያን ማንም ተሳልቆባቸው ትመለሱ ከሆነ ተመለሱ ተብለው በመዋረድ እንዲመለሱ ሲደረግ እናንተን ቦታው ላይ አላገኘናችሁም። ይሄ ለምሳሌ ሆነ እንጂ በጣም ብዙ በርካታ ነገሮችን መግለጽ ይችላሉ። የእናንተን እጅ ያላገኘንባቸው በጣም ብዙ አጋጣሚዎች አሉ። ከዚህ አልተናነሰ በጣም የሚከፋው ነገር ደግሞ ሚዲያ ልሳኖች ምን አይነት ነገር እንደሚሰሩ ስታየው ደግሞ የበለጠ ያማል። በእስልምናው በኩል ተጽዕኖ ፈጣሪ የተባሉ ገጾች ከምክር ቤቱ ጀምሮ ይህንን አይነት መረባረብ ሲያደርጉ የእኛ የሚዲያ ልሳኖች ይሄው የኦቲሲ ሲምባስ ጎብኚ ማህበርን እያስተዋወቀ ነው። ይሄው ደግሞ አዲስ አበባ ሀገረ ስብከት ከጨረታ ላይ ነው። ወቅቱንና ሁኔታውን አገናዝባችሁ ለልጆቻችሁ ድምፅ መሆን ካልቻላችሁ የእናንተ ሚዲያዎች ጥቅም በራሱ አጠያያቂ ይሆናል። እባካችሁ ክቡራን አባቶቻችን አባት ሁኑ። የልጆች መጠቃት ተነጥሎ ከሃይማኖት ተለይቶ የሚታይ አይደለም። ስለዚህ አጥቂዎቻችን የቤተ ክርስቲያን ልጆችን ከሃይማኖቱ በመነጠል ለብቻቸው ለማጥቃት ጥረት ሲያደርጉ፣ እናንተ እንድትከላከሉን አሁንም በልጅነት መንፈስ እንማጸናቸዋለን። እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመኑ ጊዜው የኛ ነው የሚል ሰምቻል። ጊዜው የኛ ነው ምን አይነት ጊዜ የሞት የመከራ የስደት የመፈናቀል የምን ጊዜ ወደ ሜዳ በወጣ እንሆ በሰይፍ የሞቱ አሉ ወደ ከተማ ብገባ እንሆ በራብ የከሱ አሉ ወደ ሜዳ ብትወጣ በጦርነት የረገፉ ህፃናት ታያለህ ከተማ ብትገፋ ብትገባ ባለጊዜዎች ያሳደዷቸው ህፃናት ራቆታቸውን ወድቀታል ይቷ የፈረሰ እናት ልጇን ይዛ እየተንሰቀሰቀች ታገኛታለች። እንዳአሁኖቹ ነፍሰ ገዳዮች እንቅልፍ አጣን ብለው የአጣህን ብለው የአዞንማ የሚያነቡ ለታረዱ ህፃናት የርህራ የልብ የሌላቸው ለሞተ ማልቀስ ያልሆነላቸው ለጠገበ የሚንሰቀሰቁ ላበሏቸው ብቻ የሚሰብኩ የተበደለ ሲጮህ አታቅሱብን የሚሉ ልብ በደንዳኞች ያሉባት መንደር ነው። ይሄ ነው፣ ገንዘብ የሚጠየቁ ገንዘብ ከከፈሉ በኋላ የሚገደሉትን። ተመልከቱ። እናንተ ራሳችሁ በተመሳጠረ መልክ ሰዎችን የምታሰቃዩ፣ አንደኛው ገዳይ ሌላኛው አስገዳይ ሆናችሁ የምትቆሙ፣ ቢናገር ዛሬ ቢናገረው እናንተ ቀደምቶቹ በሰሩት ቤተ መንግስት የተቀመጣችሁ፣ ግን ደግሞ ቀደምቶቹን የካዳችሁ፣ የድሆችን ቤት የምታፈርሱ፣ ሰውን በጎሳ ከፋፍላችሁ በውሸት እየወነጀላችሁ አስራችሁ የምታሰቃዩ፣ ድሆችን በቁማቸው የምትቀ አሁን ከአድራጎታችሁ ተቆጠሩ። እንግዲህ ብፁዕ አባታችን ብፁዕ አቡነ ጴጥሮስ አገራዊ የሆነ ወቅታዊ መግለጫ አሰምተውናል። ለብፁዕ አባታችን ብፁዕ አቡነ ጴጥሮስ ቃሎት ያሰማልን፣ እግዚአብሔር ጠብቅልን፣ በእድሜ በጤና ያቆይልን፣ ከዚህ የበለጠ የሚያገለግሉበትን እድሜ ስጥልን ማለት እወዳለሁ። ብፁዕ አባታችን እንግዲህ ሁላችሁም እንደምታውቋቸው ሁላችሁም እንደምታውቋቸው ለቤተክርስቲያናችን ያሉ ደግ አባት ነበሩ። እኚህ አባት በእውነት በዚህ በኢትዮጵያ ውስጥ ኖረው ቢሆን እስካሁን ድረስ ስለዚህ ወቅታዊ ነገር ዝም እንደማይሉ አልጠራጠርም። መቶ ፐርሰንት እርግጠኛ ነኝ። ነገር ግን ብፁዕ አባታችን ብፁዕ አቡነ ጴጥሮስ ከዚህ በምን ምክንያት እንደወጡና እንደተሰደሩ ታውቃላችሁ ብዬ አስባለሁኝ። ለማንኛውም እግዚአብሔር አገልግሎት ዘመናቸውን ይባርክልን። ወደ ቀጣይ ቪዲዮን እንሸጋገር እና ያሉትን መረጃዎች በደንብ አድርገን ለመስማት እንሞክር። ወደ ቀጣይ ቪዲዮን ይዳውን እስኪ እንዳችሁ ቤተሰቦቻችን፣ ውድ ኦርቶዶክሳውያን ዛሬ አንድ መረጃ ወደ እናንተ ላጋራ ወድጃለሁ። ሁላችሁም ባለማተብ ኦርቶዶክሳዊ ክርስቲያኖች ናችሁ በሙሉ መረጃውን አጋሩልኝ። ሁላችሁም ላይክ ሼር በማድረግ ጀምሩልኝ። እንግዲህ ከሰሞኑ የነበረውን ከነእፎይ ጋር የነበረውን ከሳምንታት ደግሞ በፊት ከአኬ ጋር የነበረውን ጉዳይ እናስታውሳለን። ይህ ሁሉ ማህበራዊ ሚዲያ ላይ ሲነገር የነበረው ሲሰሙ የነበሩ ድምጾች ወንድሞቻችን በእቅበተ እምነቱ ዙሪያ ላይ ኦርቶዶክሳዊ ሀሳቦችን በማንሳታቸው ነው። እናም እውቀት ስላስጨበጡን በእነሱ የተነሳ አንዳንድ ነገሮች ተነሱ። ወሬውም እዛ ላይ ትኩረት አደረገ። የሰሞኑን የእፎይ ጉዳይ እናስታውሳለን። በእስልምና ላይ ያለውን ጥያቄ በማንሳቱ ኦርቶዶክሳዊ መልሶችን በመስጠቱ ይገደል ይያዝ የሚሉ ነገሮች ከተለያዩ ቦታዎች መግለጫ ሲሰጥ ቆየ። ራሳችንን ግን ታዘበናል። ምን ያሎቻችን ነን እኛ? ለቤተክርስቲያን ክርስቲያን የቆም ነው። ራሳቸውን ፊት ለፊት አጋፍጠው እየተሰደቡ እየተነቀፉ ይገደሉ እስኪባል እየደረሰባቸው በእነሱ ዙሪያ የተለያዩ መግለጫዎች እየተሰጡባቸው ስለ እናት ቤተ ክርስቲያን ምስክር ሊሆኑ አስቀድመው ሐዋርያት፣ ኋላ ሐዋርያ ናበው ከዛ ሰማዕታቱ፣ አልፎ ደግሞ ሊቃውንቱ ይችን ቤተ ክርስቲያን ለማስቀጠል በዚህ ሁሉ እደት ውስጥ አልፈዋል። የአሁኖቹ በእቅበተ እምነት ሙያ ላይ ያሉ ወንድሞቻችን ደግሞ የሚመጣባቸው ዘለፋ የሚመጣባቸው ቁጣ የሚሰነዘርባቸውን ቃላት ሁሉ እየታገሱ እኔ ክርስቶስን እሰብካለሁ እኔ ከክርስቶስ ጋር ቆሜ ይችን ቤተ ክርስቲያን ከፍ አደርጋለሁ በማለት እውነትና እውነትን ይዘው ንድ ክብርት አንዲት ኩላዊት አለም አቀፋዊት የሆነችቷን ኦርቶዶክሳዊ ቤተ ክርስቲያን ለማንሳት የቻሉትን ያህል በወጣትነት ጊዜያቸው ሙሉ ሕይወታቸውን ለቤተ ክርስቲያን ሰጥተው የለፉ ይገኛሉ። እኛስ ምን አይነት ስራዎችን እየሰራ እንገኛለን? ዛሬም ለዘተኛ ወይም ሊበራል የሚባሉ ክርስቲያንን ንክስ ሲመጣ አይሮ መሳለም የሆነ በዓላት ሲመጡ ነጠላ ለብሶ ማክበር፣ ከዛ ያለፈ ክርስትናችንን ተረድተነዋል። እኛ ኦርቶዶክሶች ቢያንስ አእማደ ሚስጢራቱን አውቀናል፣ ቆርበናል፣ ወደ ሚስጢራቱ ተካፍለናል። እነሱ እንደዛ ልክ ቢያን ሁሉ ነገር አልፈው ስለ ቤተ ክርስቲያን ድምፅ ሲሆኑ እኛ በምን ያህል ልክ ቤተ ክርስቲያን አውቀናል? እኛ ኦርቶዶክሳውያን ወንድሞቼ ቶቼ በተለያዩ ቦታ ላይ በስራ ላይ በንግድ ላይ ሱስ ውስጥ ኃጢአት ውስጥ እንኳን ያላችሁ ወንድሞቼ ሴቶቼ በሰንበት ትምህርት ቤቶች በአገልግሎት በተለያዩ መስክ ላይ ያላችሁ ባለማህተብ ሆናችሁ ስመ ክርስትና በአርባ በሰማኒያ ያገኘን ምን ያሎቻችንን ቤተ ክርስቲያናችን የምናቀው ምን ያሎቻችን ስለ ቤተ ክርስቲያን ጥብቅና ለመቆም ተዘጋጅተናል። በቻል ነው ገንዘብ ያለው በገንዘቡ ሙያ ያለው በሙያው ንግድ የተሰማረ በንግዱ ይችን ቤተ ክርስቲያን ለመደገፍ ምን ያሎቻችን ተነስተናል። እስቲ ራሳችሁን ጠይቁ። እኔም ከእፎይ ጎን ነኝ ብቻ ሳይሆን እኔም እፎይ ነኝ፣ እኔም ማኬ ነኝ፣ እኔም ጋዲሳ ነኝ ልንል ይገባል። እኔም ቀሲስ ዲበኩሉ ልንል ይገባል። ካህናት ሳይቀር ወጣቶቹ ሳይቀር በሰንበት ትምህርት ቤት ያለፉ ሳይቀር በቲኦሎጂ ያለፉት ሳይቀር ሁሉም ስለ እናት ቤተ ክርስቲያን ፊት ለፊት ሲቆሙ እኔና እናንተ ምን ያሎቻችንን ለቤተ ክርስቲያን የቆምነው ምን ያሎቻችንን በዚህ ዐቢይ ጾም ንስሐ የገባነው እስቲ ራሳችሁን ጠይቁ። ለመጨረሻ ጊዜ ንስሐ የገባችሁት መቼ ነው? ለመጨረሻ ጊዜ የቆረባችሁት መቼ ነው? ከእግዚአብሔር ጋር ከክርስቶስ ጋር እርቅ የፈጸምነው መቼ ነው? ራሳችሁን ጠይቁ። የእውነት ነው። ቢያንስ የእነሱን ድካም በተግባር እናውሉ። በንሳ ሳሙና ታጥበ ወደ ቤተ ክርስቲያን እንቅረብ፣ እንቅረብ። ቤተ ክርስቲያን ህብረታዊ ናት፣ አንድ እንሆን። ሁላችሁም ራሳችሁን ጠይቁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ወንድሞቼ፣ እፎይ፣ አኬ፣ ጋዲሰ፣ ሁላችሁ በቅበት እምነት፣ ሙያ ላይ ያላችሁ እግዚአብሔር ያክብራችሁ። የቀደመችቷን ቤተ ክርስቲያን አሁንም ከፍ እያደረጋችሁ ስላለ እግዚአብሔር ያክብራችሁ። ሌላ ምንም የምንናገረው ነገር የለም። ወንድማችሁ ሎበራቱ ነኝ። ያሮስ የእናንተ የእኛም ነው። ሼር ኮፒ ሊንክ ሪፖርት አድርጉ ዩቲውብ ላይ በቀን ሁለት ጊዜ መረጃዎችን እየሰራው ነው። ባዮላ ባለው ሊንክ ገብታችሁ ተከታተሉ። ዜና እፎይን ማንም ሰው እንደዚህ መንካት አይችልም። እፎይ ሊገዱት እየፈለጉ ነው የምትሉ ሰዎች እፎይን እኮ ማንም ሰው እሱ መንካት አይችልም እኮ ምክንያቱም ያለበት ሀገር ህግ ያለበት ሀገር ስለሆነ እሱ ደግሞ የሚናገሩ ነገር እስካሁን ድረስ እናንተንም ያስተማራችሁ ነገር ሲያነበላችሁ የነበሩ ነገር እንደ እውነተኛ ከሆነ ይሄ ነገር ትክክል ነው ብሎ እኮ መንግስት ፊት ለፊት ቆሞ እኮ ሀቀኝነቱን እኮ መናገር አለበት ገባችሁ አይደለም ፍርድ ቤት ቆሞ እኮ ማስረጃ ወጥቶ ይሄ ነገር ትክክል ነው ምንም አልዋሾም ከመጽሐፉ ነው ያነበብኩት ብሎ መናገር አለበት ምንም መደባበቅ አያስፈልግም ገባችሁ እውነትም እሱ ሀቀኛ ከሆነ እኮ ቆሞ መናገር ነው እና እፎይ ማንም ሰው እንደዚህ መንካት አይችልም። እባካችሁ ፊልማችሁን፣ ድራማችሁን አትስሩ። ምክንያት ደግሞ ሀቅ ደግሞ ያለ ሰው አይፈራም፣ አይደበቅም ፊት ለፊት ወጥቶ ነው የሚሟጉተው፣ ሀቅ ከሷ ጋር ከሆነች ማለት ነው። ነካክተው ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ የሀገራችን አባባል አለ። ይሄ ቪዲዮ 5050 ጊዜ ሼር፣ ኮፒሊንግ፣ ዱት፣ ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው እስቲ? ይህንን ቪዲዮ ሰምተን እንመለስ። ሽሩሩ ማሙ ሽሩሩ ብላ አምላክን አሳደገችው ትላለህ እንዴ ኢየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ እንደዚህ አይነት ቀልድ እና ፌዝ የተሞላበትን አይነት ህይወት አትኑሩ ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል እና በራሳችሁ ጊዜ ብትጠፉ ይሻላችኋል ከዚህ በላይ ጥፋት ምን አለው ለሰው ልጅ ህፃን ተብሎ ፅንስ ተብሎ ፈጣሪ ፅንስ ተብሏል እየተባለ ስም አልነበረውም። ሰዎች ስም አወጡለት። ለማለፈት ወገኖቻችንን ሰው አምላኪ ብላቸው ጥፋት ምኑ ጋር ነው? ኢየሱስ ክርስቶስ እርድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ። ጃኬት ተሰረቀው። ቅዱስ መርቆሪዎስ ስላሴና የጣውታውያን አምልኮ። ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን ለህግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለ ማስረጃ ያወራቸው ጉዳዮች ካሉ እንረዳችኋለን፣ እናገዛችኋለን። አሁን በህግ ይጠየቅ እሱ ብቻ ሳይሆን፣ ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው እለት እለት አጀንዳቸውን እየቀረጹ ሀገርን ከሀገር ህዝብን ከህዝብ ሃይማኖትን ከሃይማኖት ለማባላት እለት ሌት ከቀን የሚሰሩት እነዚህም ጭምር ለህግ መቅረብ መቻል አለባቸው፣ እነሱም በህግ መጠየቅ መቻል አለባቸው። ያስካለነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር ይያዝልን፣ ይገደል፣ ይሰቀል የሚለው በፍጹም ማያስከደ ነው። በእነዚህ አሁን በሰማቻቸው ግለሰቦች ተቃራኒ ደግሞ እንደዚህም አይነት በሥነ ምግባርና አስተዋይና ልባም ሴት ደግሞ ስሟት እሷም ያለችው በእስልምና ውስጥ ነው ይሄ ሁሉ ችግር ለመነሳቱ ምክንያቱ ማነው ስታብራራን ስታብራራ እንስማት። ኮሜንት ነው በሙሉ እንዳለ ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብ ጠለጥሎ እየዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎይ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራእየ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጣሯቸውም? ያ ከሆነ አላማችሁ አቁሰላችኋቸው። አሁን የዚህ ሰው የስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደሞ ሩስን ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎች የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የእኛ ልጆች ናችሁ። ፕሮፌሽናል ሁኑ። ተማሩ ካልሆነ ውጡ። በቃ ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሂዱ። ተውት፣ አታጋጩት። የኢትዮጵያ ሕዝብ እኮ አሁን ላይ የሚፈልገው በቀን ሶስቴ እኮ መብላት ከብዶታል። ሰላም ከሁሉ ነገር ይበልጣል። ሰላም ሲኖር ነው ክርስቲያኑም ወደ የቤተ እምነቱ ሄዶ የሚያመልከው ህዝበ ሙስሊሙም ወደ መስጊድ ሄዶ ፈጣሪውን የሚያመሰግነው። እዚህ ማህበራዊ ሚዲያ ላይ ችግር ለመፍጠር የምትሯሯጡ ሰዎች አደብ ግዙና ነገሩ በሰላማዊ ጉዳይ ይድረስ። አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በምችሉት መጠን ኮፒሊንክ ኮፒሊንክ አድርጉ። የተዋዶ ልጆች ሁላችሁም አምሳ አምሳ ጊዜ ኮፒሊንክ አድርጉ፣ ይድረሳችሁ እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ፣ በጥቅማችሁ፣ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋሕዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የናንተ ልጆች አይደለንም ወይ ማተብ አድርገን ቁጭ ያልነው አባቶች አሉን እ የቤተክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋሕዶ ውስጥ ስላለን ነው እናንተ ግን የየትኛው የኦርቶዶክስ ተዋሕዶ ወጣት ሲነካ ነው አንድ ቀን ድምፃችሁን ያወጣችሁት አውጥታችሁ አታውቁም ለምን ጥቅማችሁ ገንዘባችሁ ቤታችሁ ስለማይነካባችሁ የራሳችሁን ጥቅም ብቻ ለማንቀሳቀስ ቁጭ ስላላችሁ እኛም እኛ እንኳን ምህመንን እንደው አንድ እግዚአብሔርን አትፈሩ የምትፈትቱለትን ስጋው ደሙን እናንተ እያቀረባችሁ ያንን እንኳን አትፈሩም። በቤተ መቅደስ ውስጥ እያላችሁ እናንተ ያንን አትፈሩም። አንድ ለኦርቶዶክስ ተዋህዶ ቆማችሁ አታውቁም። ለራሳችሁ ጥቅምና ለራሳችሁ ገንዘብ የእንትና ቤት ተነካ፣ የእንትና ቤት ተነካ፣ የእንትና ምናምን ተነካ። እኛ ዛሬ አውቀናል። ማን አባት እንዳለው ልጆቻችን ተነኩ ብለው በየሚዲያው በክስ እንዴት እየሄዱ እንደሆነ አይታችኋል። እናንተ ግን ለኦርቶዶክስ ተዋህዶ ወጣት አንድ ቀን ቆማችሁ አታውቁም? አባት ከሆናችሁ ወይ ተዉ ወይ በርቱ በሉት። ካለበለዚያ የአባትነት ጥቅማችሁ ፈጽሞ አይታየኝም። ይህንን ቪዲዮ አምሳ አምሳ ጊዜ ኮፒ ሊንክ በማድረግ ለሁሉም አድርሱት። እኔም እፎይ ነኝ። እኔም እፎይ ነኝ። እኔም እፎይ ነኝ። እኔም እፎይ ነኝ። እኔ እፎይ ነኝ። እኔም እፎይ ነኝ። እንዳትፈራ እፎይ እንዳትፈራ እንዳትፈራ እንዳትፈራ ማይተብን አደራ እንዳትፈራ ማይተብን አደራ እንዳትፈራ እፎይ እንዳትፈራ እንዳትፈራ እፎይ እንዳትፈራ እንዳትፈራ ማይተብን አደራ እንዳትፈራ ማይተብን አደራ እንዳትፈራ ሰይፍን እንዳትፈራ እንዳትፈራ ማይተብን ሃደራ